ይህ ህያው ምስክር ነው። ተመልካቾቻችን እየተከታተላችሁ የምትገኙት የኢቫንጀሊካል ቴሌቪዥን ላይ የሚተላለፍላችሁን ህያው ምስክር የተሰኘውን ዛምታይ ቴሌቪዥን ዝግጅታችን ነው። ይህ ዝግጅታችን በሴሜን ቴሌቪዥን እየተዘጋጀ ወደ እናንተ ይቀርባል። በዚህ ዝግጅታችን ላይ እንግዲህ በመጀመሪያው ክፍል ወንድማችን ፓስተር ገረመው በቀለን አቅርቤላችሁ ምስክርነቱን የሰማን እንገኛለን። ፓስተር እንግዲህ ያው በአገልግሎት ዘመንህ ያው ጥሪ መጥቶልሃል፣ እግዚአብሔርን ህዝብን እንደምትመራ አሳይተዋል። ነገር ግን ብዙ ተስፋ የቆረጥክባቸው በረሃብ በጥማት የሚያሳልፍክባቸው ጊዜያቶች አሉና፣ አንዳንድ ጊዜ ድምፆች ሲመጡ ወዲያው ወደ በረከት ወደ እንትን ምንገባ የምንገባ ይመስለናልና እነዚን ጊዜያቶች ያስታውሰል። እውነት ነው። እንግዲህ አገልግሎት ውስጥ ውጣ ውረዶች አሉ። ከፍታ አለ፣ ዝቅታ አለ። ተፈትነን የምናልፍባቸው ደግሞ ሁኔታዎችም አሉ። በተለይ ጌታ ኢየሱስ ክርስቶስን ተቀብዬ ጥሪ ደርሶኝ ማገልገል በጀመርኩበት ሰዓት ካጋጠሙኝ ጉዳዮች ቅድም እንዳነሳው አንዱ ምንድነው ቻሌንጅ ነው። ረሃብ ገጥሞኛል። እኔ ቤት ተከራይቼ ገባሁኝ። ቤት ተከራይቼ ከገባው በኋላ ከናቴ ቤት ወጥቻለሁ። አገልግሎት ጀምር ያለው ረጅም ርቀት ነው የሄድኩት። ስራም አልሰራም፣ ሙሉ ጊዜን ነው እየሰጠው እያገለገልኩ እያለው፣ አንድ ቀን ግን ምንም ይበላ ጠፋ። አንድ ቀን ጠበቅኩ፣ ሁለት ቀን፣ ሶስት ቀን፣ አራት ቀን፣ አምስት ቀን፣ ስድስት ቀን ምንም የለም ምግብ ምንም ምንም የለም። አዎ ሰባተኛው ቀን ሲ ወገኖች ጋር ይሄድና ሰባት ቀን ያለ ምግብ እንዴ ምንም ሰባተኛው ቀን ላይ እንደው ምግብ ባገኝ ብዬ አንድ ቤተሰብ ጋር ሄድኩኝ። ሰላም ለናንተን ብዬ አገልግያቸው፣ በቃ ደስ አላቸው፣ ተባረኩ። እኔ የሄድኩት ቁርስ ሰዓት አካባቢ ነው። እስከ ምሳ ሰዓት ደበቁ፣ አይበሉም። እኔ ምን አይነት እንደሆነ እኔ እንጃ። ጓዳ ውስጥ ይጠቀም እስከ ራት ሄድና እንዱ ፊቱ እንዳውራት ን ሲበዱ አብሬ በልቼ ሄዳለሁ። በጣም የተሰማኝ ሰዓት ነው ያሰዓት እና እስከ ራት ሳጠበቁ ጭራሹን መጨረሻ ላይ ምን አሉ፣ ወንጌላዊ ገረመው በቃ እንግዲህ ልንተኛ ነው እኛ እናንድፍል አሉኝ። እረ እኔ ቤት አለኝ፣ ምን ታነጥፉልኝ ያላችሁ ብዬ በጣም አዝኜ ወጣሁና፣ ጌታ ሆይ፣ ለኔ አንድ ጉርሻ አጣ፣ አንተን ነው የማገለግለው፣ እንዴት እንደዚህ አይነት መከራ ውስጥ ሳልፍ ዝም ትለኛል? አልኩና ተመለስ ቤቴ ሄድኩና፣ ልክ ቤት ስገባ አንድ ነገር ትዛለኝ ትዝ ሲለኝ ካርቶን፣ የአንድ ካርቶን ያለች እዛ ካርቶን ውስጥ በሱ ምናምን አስቀምጣለሁ እንዲህ በሱ አለኝ አይደለ፣ ረሰው ነው ረስቸው ብዬ በሱ ስፈልግ በሱ ልብለካ ጨርሼው

ተንበርክኬ እየጸለይኩ ባለው አመሰገንኩና፣ ምስጋናም ብዙ አይደለም። አዘንኩኝ። በቃ እኔ ለምንድን ነው የምሰቃየው? ወደ ስራ አልመለስም እንዲያልኩና ከነገ ጀምሮ እንደውም እኔ ወደ ስራ ይመለሳለሁ። እግዚአብሔር ማገልገል በቃ እየሰራው አገልግሏለሁ አልኩ። መጽሐፎች ምናምን ሰበሰብኩና በዛ ካርቶን ውስጥ አደረግኩኝ። ከእንግዲህ በኋላ በቃ ተኛው ተኛው

አትራብም አትጠማም። ፈታ፣ ለጥቂት ጊዜ በዚህ ነገር ውስጥ አልፈሃል። አትራብም፣ አትጠማም፣ አትታረዝም አለኝና እኔ ካንተ ጋር ነኝ ብሎኝ ሄደ። የሚገርም ያ ባዶ የነበረው ሆዴ እንደተሞላ ፊኛ ነው። በቃ ጠገብኩኝ አልኩ፣ ጠገብኩ። ጠዋት ተነሳሁና አገልግሎት ነበረኝ። ወደ አገልግሎት ሲል አንድ ወንድም ስፈልግ ወይ ስፈልግ ሰሞኑን ተፍተብኝ አልፈለኩም ቦታል እሺ፣ ማን ይሄዳለኝና ሹሮ ጋበዘኝ። ሹሮ ጋበዘኝና ከዛ በኋላ ኪሴ ውስጥ ገንዘብ አድርጎ ሄደ። እኔ መቼም አግኝቼ አላቅም፣ እንደዛ አይነት ገንዘብ ለመጀመሪያ ጊዜ ብዙ ገንዘብ ይሄ ወንድም የሰጠኝ ገንዘብ። ያ ብቻ አይደለም፣ በስንተኛው ቀን ደሞ ተመልሶ መጣና ና ጫማም ልብስም ግዛለት ብሎኛል ብሎ ቡቲክ ወስዶ ጫማ መርጬ ልብስ መር ውሰድ፣ ይለኛል። ዝም ብሎ መረጥ መረጥ አርጌ ሻንጣ እንትን አለና በሻንጣ አርጌ ጌታ ተናግሮኝ ነው ሄዳለ በቃ እንደዚህ ያኖራል ጌታ። እና ጌታ ለጥቂት ጊዜ ቢፈትንም እንድንፈተን እንዲያው ቢፈቅድም ነገር ግን ከምንችለው መጠን በላይ ነው የማይፈቅድ ጌታ በብዙ ማዳን ይጎበኘናል፣ በብዙ በረከት እግዚአብሔር ይጎበኘናል። ከዛን ጊዜ ጀምሮ እኔ ተርቤ ታርዥም አላውቅም። እግዚአብሔር በአስደናቂው ታምራት ነው ያኖረኝ ማለት ነው። እና ለሌሎችም መከራው ላይ አገልጋዮች፣ አሁን የምታልፉበት መከራ ያልፋል። እግዚአብሔር የበረከት አምላክ ነው። አሜን። እንግዲህ በዚህ በአገልግሎት ሕይወትህ ከሐረር ተነሳ፣ ከዛ እንዴት ነው ወደ አዲስ አበባ የመጣው? ለሐረር እንግዲህ ለአምስት ዓመታት ያህል ካገለገልኩ በኋላ ጌታ ወደ አዲስ አበባ ሂዳ ለኝ ሙሉ ወንጌል ነው ያገለገልኩት። በአጥቢያ ከተከፋፈልን በኋላ እኔ የተመደብኩት ቦታ አካዳሚው ሙሉ ወንጌል የሚባል ቦታ ላይ ነበረ። እዛ ከቆየው በኋላ ነው እንግዲህ ወደ አዲስ አባ ሂዳ ለኝ ወጣሁ። ከሐረር ሻንጣዬን ይዤ ነው የወጣሁት። ከወጣው በኋላ አዲስ አበባ መጣው። አዲስ አበባ ከመጣው በኋላ ሰው ነበር። እዚህ ሰዎች አውቃለሁ፣ ግን ሰው ተጠግቼ ብዙ ከሰዎች ጋር የመኖር እድል አልገጠመኝም። አንድ ለመጀመሪያ ጊዜ ግን የኔ በመንፈሳዊ ነገር ያሳደግኩት አንድ ልጅ ነበረ፣ ዘላለም ተድላ የሚባል በጣም የተባረከ ልጅ። እሱ ቤት ሄድኩና ከአንድ ጓደኛው ጋር ይኖር ነበር ለአንድ ለአስራ አምስት ቀን ከነሱ ጋር ቆየሁ። ከዛ በኋላ ጌታ ውጣ ብሎኝ በእምነት ወጥቼ ቤት ተከራይቼ ማገልገል ጀምሬያለሁ። እሱንም እሱን መናገር እንደሆነ ካስፈለገ እዚህ ከመጣሁ በኋላ አንዱ ያየሁት ታምር ይሄ ነው። በዚህ አቅጣጫ እግዚአብሔር ከተናገረኝ በእምነት ሄድኩና ከነሱ ተለየሁና ገርጂ ገርጂ አካባቢ አንድ ሙሉ ወንጌል ቸርች የሚገኝበት አካባቢው ላይ አንድ ቤት ተከራየሁና ሂሳቡን ሲሉኝ ሂሳቡን የዛሬ ወር ሰጥዎት አለው። ያንዴ ሶስት ወርም ልሰጥዎት እችላለሁ። ምንም ችግር አለም ችግር የለም አልኳቸው። እንዴ እንዴት ይቻላል እንደዚህ እኮ። በቃ እኔ ወሩ ሲገባ ነው የምሰጥዎት አልኳቸው። እሺ ልጄ ግባ፣ ያው ታሳዝናል አሉና ቁልፉን ከፍቼ ካፈቼ ገባው። ያለኝ ጋቢ አንሶላ ነው። ሻንጣዬን ይዤን የመጣሁት ከዛ ከሐረር ዛም፣ ጋቢውን እንዲያነጠፍኩና ጌታ ሆይ እንግዲህ ይህን ቤት የምትሞላው አንተ ነህ። እኔ አገልግሎት ጀምሬአለሁ። ከአሁን ሰዓት ጀምሮ ለአንተ ሁሉን ናዛ ፊል ልሰጥች ያለው አልኩ። አንድ ወንድም ስልክ ይደውልልኛል። እሱ የሚኖረው እዚህ ሀገር ነው። ስልክ ይደውልልኛል፣ ደጋግሞ ስልክ ይደውላል። ያንን ሰው እንዲያው ስሙን ብጠራ ምንም ችግር የለውም። እንዲያው ለጥንቃቄ ምናልበት ላይፈልግ ስለሚችል ከዛ እንገናኛለን። ተገናኘን፣ እንዴነ ሰላም እነዚህ መምጣትን ሰማው ምናምን አለኝና ኪሴ ውስጥ አምስት ሺህ ብር ከቶ ሄደ። ምክንያቱም እሱ ያን ጊዜ ውጪ እየወጣ ያገለግል ነበረ። እና በጣም ጌታን ባረኩት። ወዲያውኑ ፍራሽ አንሶላ፣ ምንጣፍ ቡታጋዞች ምናምን ይሄ ማብሰያ ሁሉ ገዛዛሁና እዛ ቤት ውስጥ ጌታን እያመሰገንኩ መጸለይ ጀመርኩ። ከዛ አገልግሎት በሮች ተከፋፈቱ። ገጠር፣ ከተማ የማልሄድበት ቦታ ነበረ። እግዚአብሔር በጣም ረዳኝ። ኃይለኛ የእግዚአብሔር ጸጋ የሚገለጥ ነበር። ብዙ የእግዚአብሔርንም እጅና ታምራት አይነበር። ከዛ በኋላ መብራት አርልኮንዶሚኒየም የህቴ ቤት ደርሷት ያላለቀ ቤት ነበረ። እኔ ገባበታለሁ ብያት፣ እንዲህ የቆመ ቤት ነው። ገባሁና እሱንም እግዚአብሔር ታምር ጨረሰልኝ። እዛ ውስጥ መኖር ጀመርኩኝ። መኖር ሲጀምር እንግዲህ የውጭ በሮችም መከፈት ጀመሩ። ለመጀመሪያ ጊዜ እንግዲህ የተከፈተው በር የአውሮፓ በር ነው። ጀርመን ሀገር ነው ለመጀመሪያ ጊዜ ሄጄ ያገለገልኩት። በዛ የእግዚአብሔርን ብዙ መልካም ነገር የእግዚአብሔርን እጅ ጣት ተያየሁበት ጊዜም ነበረ። እስቲ ነገርና እዛ እኔ ማረሳው እንግዲህ ዛሬ እነሱ ምናልባት ሊዘነጉት ይችላሉ። ማረሳው የመጀመሪያዊ ፍራንክፈርት ቸርች ሄጄ ካገለገልኩ በኋላ ሁለተኛ ጊዜ ላገለግላቸው ሲሄድ የተለያዩ ቸርቾች ነበሩ። እዛ የነበረ አንድ ፓስተር ፓስተር እሸቱ የእርቅ ፕሮግራም ነበራችሁና ብንታረቀስ እንዴት ምን ትላለህ እንዲህ አይነት ሐሳብ አለ እንዴ ጥሩ የተቀደሰ ሐሳብ ነው ጥራና እንደው ሰላም መፍጠር ጥሩ ነው አገልጋዮቹም ሲመጡ እንዳይቸገሩ እዚያ አንዱ ምክንያቱም ውጭ ሀገር አንድ ቦታ ላይ ሄደህ ስታገለግል የተጣሉት አገልጋይ ከሆነ በተለይ ትልቅ የሚባሉ ቸርቾች የተጣሉ ወይንም ያልተስማሙ ከሆኑ በር ነው የሚዘጉብህ አገልጋይ በዚህ በጣም ይቸገራል ያንንም ችግር ሶልቭድ ለማድረግ ችግሩን ለማስወገድ እርቅ በጣም ሞስት ኢምፖርታንት አስፈላጊ ነው እና ቄመኞች ሆነው እዚህ ጋር አገለገልክ ብለው መንፈሳዊ ስራ ይሠራል። ይገርምሃል። እንደዚህ አይነት ነገር በጣም ያሳዝናል። ስጋ ኢንካርናሊቲነት ነው የምለው። አዎ እንጂ አገልጋይ የትኛውን ቦታ ማገልገል መብቱ ነው፣ እንደተሰጠው ሸክም አገልጋዩ አልፈልግም ይበል እንጂ ይሄ ይሄ ክርስቶስ አካል ነው የትኛውን ቦታ እርኩስና ቅዱስ የምንለው ፍጹም አማኝ የምንለው እርኩስ አማኝ የምንለው የለም፣ ሁሉም የክርስቶስ የሐሰት ትምህርት ብቻ የሐሰት ትምህርት ብቻ ይማር እንጂ ንጹህ ትምህርት እያስተማሩ እዚህ የአይነት ነገሮች አሉ። መቀረፍ ያለበት ችግር ነው በእውነት በአጋጣሚ ይሄ መነሳት የሌለበት ታሪክ ነው። በአንድ የክርስቶስ አካል ውስጥ እንደዚህ አይነት መከፋፈል እና ጥሩ የተቀደሰ ሀሳብ ነው በእውነት እሱም ጥሩ ልብ ያለው መልካም መንፈስ ያለው ሰው ነውና ጠርቶ ትሁት ነው በእውነት። እኔ የምለው ሁሉንም ማናገራቸው እዛ ያሉትን ራሳቸውን ችለው የወጡ ከዛው ቸርች ነው የወጡት፣ ሰበሰበ በዛ ከተለያየ ሀገር የሚመጡ መሪዎች ነበሩ እዛ ቦታ ላይ። እኔ ኖሮ እያገለገልኩ እያለ እንድታገለግል የፈለግነው አንተ ነህ፣ እና በዚህ እርቅ ፕሮግራም ላይ አገልግል ተብዬ ማገልገሌን አረሳም እና ትልቅ እርቅ ነው የሆነው፣ ትልቅ ሰላም ነው የሆነው። እንዲያው በዚህ አጋጣሚ እንደዚህ አይነቱን አሪያነት ሰዎች አሁንም ሌሎች ሀገሮች በሌሎች አውሮፓም አሜሪካም አውስትራሊያ ቤትም ሀገር የሚኖሩ ሰዎች ይህንን መታረቅን አብሮ መኖርን በክርስቶስ አካል ውስጥ በሰላም አንድነት የሰላምን ማሰሪያ ጠብቆ አብሮ መኖርን ቢለምዱ የሚል ምክር አዘል እንዲያው መልክት አለኝ። እንዴታ ነው እ የሚለምድ ማለት ያለዚያ እግዚአብሔር መንፈስ አይገለጥ እውነት ነው መለያየት ባለበት ጥላቻ ባለበት ቄም ባለበት ቡድን ይሄ አድመኝነት ባለበት ነው ቅዱሳንም ይሰናከላሉ እ ያዝናሉ እዚህ በተለይ አዳዲስ የሚመጡ ሰዎች ነዋሪ ነው በጣም አዎ እና ይሄ ነገር ፈጽሞ መቀረፍ ያለበት እና መወገድ ያለበት በተለይ አሁን ባለንበት ሲዝን ሪቫይቫልን በምንጠብቅበት ተሐድሶ በምንጠብቅበት ሰዓት መሆን ያለበት ነው ብዬ ነው እንግዲህ አውሮፓ እየተመላለስክ ነበር የምታገለግለው። ግን ከዛከት ጊዜ በኋላ አሁን ደግሞ በአስር ዓመትን የመጣሁ እና ኑሮሆን ወደዚያ ያረክበት አጋጣሚ ምንድን? እንግዲህ አውሮፓ አንድ ጊዜ ሄድኩ፣ ሁለት ጊዜ፣ ሶስተኛ ጊዜ በሄድኩ ጊዜ ው አውሮፓ ላይ ቀረሁ። ከቀረሁ በኋላ ጀርመን ከተማ በተለይም ሮዝንሃይም ተብሎ በሚጠራው ቦታ ላይ በነበረኝ ቆይታ ያ አምላክ ህብረት ሰራዊት የሚባል አንድ አነስተኛ ግሩፕ ጅማሬ ነበረ። እዛ ግሩፕ ውስጥ እንዳገለግላቸው ኢንቫይት አደረጉኝ። ከትንሽ የወንጌል ስርጭት ተነስቶ ትልቅ ደረጃ ላይ ነው የደረሰው። ያ ግሩፕ መሆኑ ቀርቶ በቴሌፎን ነበር የምናገለግለው በአካልም አንዳ ኮንፍራንስ አንድ ቦታ ላይ እየተሰበሰብን ነበር የምናመልከው። ከዛ በኋላ ሰፋ የሚገርመው በአሁኑ ሰዓት ወደ አራት አምስት አጥቢያ ቤተ ክርስቲያን ተቋቁሟል። በዚህ መነሻ በተለይ ማረሳቸው ሁለት አገልጋዮች፣ ወጣት አገልጋዮች ሀብቶማና በረከት የሚባሉ በህይወቴ ዘመን ማረሳቸው እነሱ በማገልገል ያሉ ደግሞ በኋላ ሾምናቸው እኛ። ፓስተር አሮን እና ፓስተር መና የሚባሉ ደግሞ እዛው የሾምናቸው ነበሩ። በርሊን ላይ፣ ሞንሽን ላይ፣ ካስል ላይ፣ ጎቲንገን የሚባል ቦታ ቸርች ፕላንት ተደርጓል። አሁን በጥሩ እንቅስቃሴ ላይ እንዳሉ አውቃለው። ጥሩ የሆነ ስራ እየተሰራ ነው ያለው ይሄ የወንጌል ስርጭት ሲቋቋም የተመሰረተው በፍቅርና በአንድነት ስለነበረ የእግዚአብሔርን ስራ በኃይል የሚሰራ አሁንም እየሰሩ ያሉት በዚህ አጋጣሚ ለነዚህ አገልጋዮች ያለኝን ክብርና ያለኝን ፍቅር ልገልጽ እፈልጋለሁና ትልቅ ስራ እየተሰራበት ያለ የወንጌል እንቅስቃሴ ነው። አሁን በአጥቢያ ደረጃ ተዋቅሮ አገልጋዮችንም ኦርዴንድ እያደረጉ ቤተክርስቲያን እየሰፋች የክርስቶስ ወንጌል እንዴት ቀረህ እዛው ማለት ብዙ ጊዜ ለምንድን ነው ይህን ጥያቄ አገልጋዮች በር ይከፍትላቸዋል ለማገልገል ማለት ነው። እግዚአብሔር የጠራቸው ሄደው አገልግለው እንዲመጡ። ምክንያቱም እግዚአብሔር የሚገኘውም በአገልግሎትም የሚገለጥ እግዚአብሔር በወሰነልህ ስፍራ ነው። ግን በቃ በር ተከፈተ፣ እዛ ኑሮ ይሻላል፣ ኢኮኖሚው እዚህ ወድቋል በሚል አገልግሎታቸውን ጥለው ጸጋቸውንም ያጡ ሰዎች አሉና ምናልባት እንዴት ነው አንተ እዚያ የቀረህበት ምክንያት፣ ጥሩ ጥሩ ሀሳብ ነው እያነሳህ ሀሳብ። እንግዲህ እኔ የቀረሁባቸው ብዙ ምክንያቶች ሊኖሩ ይችላሉ። ግን አሁን አሁን ባለኝ ሲዝን አሁን ባለኝ ሲዝን ሳስበው ያለ እግዚአብሔር ፍቃድ መቼም አንድ ነገር አይሆንም። ያው አንዳንድ ጊዜ የእግዚአብሔር ፍቃድ መልካም ነገር ውስጥ አልፋለህ፣ አንዳንድ ጊዜ ደግሞ ያልሆን ነገር ውስጥ ልታልፍ ትችላለህ። ይሄ የምታልፍባቸው የራሱ የሆነ ቻሌንጅ ነው፣ ቻሌንጅ ነው። እኔ ከመሄድ በፊት የሚነገረኝ መልእክት ነበረ፣ አውሮፓ ሀገር ሄደት አገለግለኛለ በተለይ አርል ላይ ሆኜ ከመነሻው ነገሮችን እንትልላ ባላችሁ ነው። እና ሀረር ላይ በነበርኩበት ሰዓት አንድ ወንጌላዊ አስታውሳለሁ፣ ነጮች ሀገር በተለይ አውሮፓ፣ ጀርመን ሄደ እንደምታገለግል ጌታ ይናገረኛል አለ። እኔ እንኳን ጀርመን ይሄ ቀርቶ ከሀረር ክልል እንኳን አልወጣው ነበር። አለሚያም እንኳን የሚባል ቦታ ላይ አላገለግልም ነበርና እንዴት ሊሆን ይችላል የሚል ነበር። እንዲሁ በተደጋጋሚ እንደዚህ አይነት መልእክት ይመጣልኝ ነበር። በዛ በሄድኩበት ሰዓት በተፈጠረው ችግር ምክንያት የተፈጠረ ችግር አለ። አሁን እሱም ማንሳቱ ብዙ አስፈላጊ አይደለም። መቅረቻ አልኩኝ፣ ቀረው። ግን ብቀርም፣ እግዚአብሔር ግን አብሮ ነበር። በሁኔታዎች ልናልፍ እንችላለን። የእግዚአብሔር መንገዱ ብዙ ነው፣ አሰራሩ ብዙ ነው። እግዚአብሔርን ያመሰገንኩበት ሁኔታ አለ። የቀረቡበት ምክንያት ያመሰገንኩበት ሁኔታ ምንድነው? ወንጌል ተሰርቷል። የኔ ደግሞ ሴንትራል ፍላጎት ማዕከላዊ የሆነ ሀሳቤ ወንጌልን መስበክ ነው። ወንጌል በመሰበኩ ሰዎች በመዳናቸው በመፈወሳቸው፣ ከብዙ ችግር ጀርመኖችን ሳይቀር ማለት ነው እግዚአብሔር ሲፈውስ አይቻለሁ እና በዚህ አጋጣሚ የምነግርህ አንድ ጀርመናዊ በጣም በልብ ካንሰር ተመቶ አገልጋይ ነው ፓስተር ነው ትሞታለህ የተሰጠህ የጊዜ ገደብ ሳምንት እንኳን አይሞላም ነው ያሉት እነሱ በግልጽ ነው የነገሩት ስለዚህ የምታደርገውን አድርገን ብለው ነው የሸኙት እንደዚህ አለ ልጸልይልህ አልኩት አይ እኔ አላምንም ጸሎት መጸለይ ግን ትችላለህ እኔ አምናለሁ አልኩት ጸልይ አለኝ። እጅ ጭኜ ስጸልይ፣ ፓስተሩ ነው። እንዴት ነው አላምንም? በቃ ተስፋ ቆርጧል። አሃ ተስፋ ቆርጧል። አንዳንድ ጊዜ እኮ ጥቅስም ይጠፋብሃል እኮ ከመከራ የተነሳ አላየህምን? ምን አላወቅህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው ብሎ እግዚአብሔር የተናገረው ለዚህ ነው። አንዳንዴ እምነትም ይጠፋል እና ተስፋ ተስፋ እንደሌለው አስቡን። እጅ ጭኜ ስጸልይ፣ እኔ ጥቅስ እየጠቀስኩ ነው የምጸልየው። ጨረር ከእጁ ይወጣል፣ ኃይሉ በእጁ ተሰውሯል ተብሎ ተጽፏል ብዬ ነው የምጸልየው እና እሱ ምን ይመለከታል፣ ጨረር ወጥቶ ልብ ውስጥ ሲገባይ ተፈውሻለሁ አለ። እንዴት አወካል እጅ ውስጥ አልፎ ጨረር ሲመጣ ይሁኛል። ሄደና ሲመረመር የህፃን ልብ አላምን ብሎ የሚገርመ እግዚአብሔር ሰው አላምን ብሎ ይህንን ፈረንሳይ ሄደ፣ እንደገና ደግሞ ኖርዌይ የሚባል ቦታ ሄዶ ሲድንም ጨምሮ እንደው ሄዶ ጣሊያንም ሄዷል፣ አውሮፓን አዳርሷል። ሁሉም አንድ አይነት ሪዛልት ነው የነገሩት። ምክንያቱም የፈወሰው ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ እኔ አሁን ፈወሰው አይደለም ነው ልቡን ቀየረለን አዲስ ልብ ይሰጣል ኢየሱስ። ይህንን ይሄንን እንዲያውም እንዲያው እዚህ ጋር እንድናገር እንዲያው ከተፈቀደልኝ ነው ይሄ ከመሆኑ የተነሳ እሱ ፓስተር ይሁን እንጂ ብዙ ሀብት ያለው ካምፓኒ ሁሉ ያለው ስራውን እያሰራ የሚያገለግል ሰው ነው እና ለምን አልባርክም አለኝ። ና ቆንጆ ቪላ ቤት እሱ ሌላ ቤቶች አሉት፣ ቁልፉን ውሰድ አለኝና ጠራኝና እንድባርክህ እንድሰጥህ እግዚአብሔር ተናግሮኝ ማነው በልቤ ሞልቷል አለኝ። እሻልኩና ከፈትኩና አንበርክቼ ጌታን አመሰገንኩ። በእውነት አሳረፍክኝ ጀርመን ላይ በጀርመን ሀገር፣ ይህም የመሰለ እንድትሰጥህ ወዲያው ድምጽ ሰማሁ። ቁልፉን መልስ፣ ቁልፉን መልስ። አዎ አንተ ሰይጣን አልኩ፣ አንተ ጉስቁልናዬን የምትፈልግ ሁልጊዜ ጊዜ እኔን በአፓርታማ ውስጥ እንድኖር የምትፈልግ አልኩና ቁልፏን ይዤ ኪሴ ሶስት ቀን ሶስት ቀን ሌላ ድምፅ ጠበቅኩ። ልጄ መልስ አለኝ። እንዴ ጌታ ሆይ አንተን የምትናገረኝ?

እግዚአብሔር አልፈቀደም። አዘነ በጣም፣ አዘነ በጣም። በቃ ሌላ ነገር ላድርግልህ። ምንም እንዳታደርግልኝ። ለምንድን ነው ጌታ ሆይ? አልኩት ጠየቅኩት። ከዛ በኋላ እጄ እያለ የኔ ጸጋ በነጻ ተሰጥቶ፣ በነጻ የሚሰጥ በነጻ ተቀበለ፣ በነጻ የምትሰጠው እንጂ በገንዘብ አይደለም። ይህን እንድታውቅ እፈልጋለሁ። አሁን እሱ የባረከ ስለተፈወሰ ነው። አንተን የፈወስከው እኔ አለኝ። አይ የፈወስከው አንተ እንጂ እኔ አይደለሁም። ስለዚህ ክብር የሚገባው ለእኔ ነው አለቀስኩኝ። ጌታ ሆይ ክብርህን እንዳልነካ፣ የጌታን ክብር መንካት አልፈልግም። እግዚአብሔር ማስተዋል ከሰጠን፣ ኦቢዲንስ መታዘዝ ትልቅ ነገር ነው። ያው ያን ቤት ውስጥ ይጠቅመኛል፣ ግን ሰውየው የሚያስበው ሌላ ነው። ያንን እንዳያስብ ነው ያደረገው እና ያው እንድም ሲመሰክርልኝ በጣም ገርሞኛል። በጣም ገርሞኝ እኔ ደስ ስላለኝ ነበር የሰጠው ግን ትልቅ ትምህርት አስተማርከኝ። የፈወሰኝ ጌታ ድንቅ ነው አሜን። እኔ መፈለኩት እሱ ነው። ይሄ ትልቅ ትምህርት ነው፣ በተለይ ደግሞ ለዘመናችን ኢትዮጵያ ውስጥ ለተቸገር ነው። ምንድነው ጸጋ ገንዘብ ማግኛ ሆኗል። ያው እንደምታውቀው በጣም በከፍተኛ ደረጃ እንግዲህ ካውንስሉም ችግር እስኪሆንበት ድረስ ሰዎች ጸጋቸውን እየቸበቸቡ ነው የሚኖሩትና ኢቨን የሌላቸውን ነገር ሁሉ አለ እያሉ የሌላቸውን ጸጋ ሁሉ አለን እያሉ ወደ ሰይጣንም ድረስ ሄደው ገንዘብ ለማግኘት ብዙ ጥረት እያደረጉ ነው ያለው። በዚህ ጊዜ እንደዚህ አይነት ነገር ይሄ አስተማሪ ነው፣ እግዚአብሔር ይባርክ። በመጨረሻ እንግዲህ ያለችን ደቂቃ መጨረሻ ትንሽ ስለሆነች በዚህ ደቂቃ መናገር የምትፈልገው ነገር ነገር እና በዚህ ይጨርሳል። ሌላ መናገር የምፈልገው በዚህ አጋጣሚ አሁን ያለንበት ዘመን የመጨረሻ ዘመን ነው። የመጨረሻ መጨረሻ ላይ የምንገኝ ሰዎች ነንኛ። ወንጌልን በኃይለኛ ፍጥነት፣ በኃይለኛ ትጋት፣ በተለይም ደግሞ በምድራችን ላይ መሆን የሚገባው ሪቫይቫል እንዲጀምር ሰይጣን እየተሻማ ያለንን ዘመን ነግተን በመጠበቅ የቤተክርስቲያንን ዘመን እየተሻማ ነው ሰይጣን። ጌታ ኢየሱስ ክርስቶስ ለፍጥረቱ ወንጌልን እንድናደርስ ይፈልጋል። ቅዱሳን ወንድሞቼ፣ እህቶቼ በፍቅርና በአንድነት በመተሳሰብ ከክፋት እየራቅን ወንጌልን ለትውልድ የምናደርስበት ዘመን እንዲሆንልን የጌታን መገለጥ የምናፋጥንበት እንዲሆን ደግሞ ወደ መከራው ውስጥ ሰይጣን ጠልቆ እንዳያስገባን የምንከለክልበት ስራውን የምናፈርስበትና ወንጌልን የምንሰብኩበት ዘመን እንዲሆን በጣም አሳስባለሁ። ሁላችን እንፋቀር፣ እንዋደድ በሰላም ማሰሪያ የመንፈስን አንድነት በመጠበቅ ወደፊት እንትጋ። እግዚአብሔር ይባርካችሁ። ምን ፓስተር ገረመው በቀለ በዚህ ረስ መጥተህ ምስክርነትን ስለሰጠህን በኢቫንጀሊካል ቴሌቪዥንም በሲኤምኤን ቴሌቪዥንም ስም አመሰግናለሁ። እግዚአብሔር ይባርክ አንተንም ተስፊ፣ የእግዚአብሔር ይባርክ ዘመን ይለምልም፣ ልጆች ይባረኩ፣ አሜን። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። በኢቫንጀሊካል ቴሌቪዥን በመላው ኢትዮጵያ ወይም ደግሞ በአፍሪካም የምትመለከቱን እንደዚሁም ደግሞ በሲኤምኤን ቲቪ የዩቲዩብ አድራሻ በመላው ዓለም ሆናችሁ የምትመለከቱን ተመልካቾቻችን የሚቀጥለው ሳምንት በሌላ እንግዳ የምንገናኝ ይሆናል። እስከዛ ድረስ እንግዲህ ይህንን የተመለከታችሁትን ሰዎች እንዲማሩበት፣ እኛ እንዲጠቀሙ፣ ጌታን እንዲያገኙ፣ እንዲጽናኑበት ነው ይንን መልእክት ብለህ እናንተ የምናደርሰው እነዚሁ ሼር አድርጉላቸው። ለማንኛውም የሚቀጥለው ሳምንት በሌላ እንግዳ እንገናኛለን እንደነገርኳችሁ በስልክ ቁጥሬ እባካችሁ የአጭር የጽሁፍ መልእክት ብቻ ላኩልን። የምትደውሉ ሰዎች ብዙ ጊዜ ላይነሳ ይችላል። ምክንያቱም በጣም ብዙ ሰዎች ይደውላሉ፣ ረጅም ሰዓት ነው የምናወራው እና ከስራው ጋር ከአገልግሎት ጋር በጣም አስቸጋሪ ስለሆነብን አጭር የጽሁፍ መልእክት ብቻ ላኩልን። በተረፈ ሳምንት እስከምንገናኝ ድረስ የምሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ ለብርኮላችን ይህ ህያው ምስክር ነው።